ሰይጣን መናፍቅና ሌባ ሶስቱ አንድ ናቸው። ጥሩ ነገር ካዩ ለመስረቅ ብዙ ነገር ያደርጋሉ። ከሌባ አደጋ ይጠብቃችሁ፣ ከሰይጣን ፈተና ይጠብቃችሁ። መናፍቅ ደግሞ የእምነት ሌባ ነው። ሰይጣን ሁለቱን ነገሮች አጥብቆ ይጠላቸዋል። ድንግል ማርያምንና መስቀሉ። ከሴቲቱ ዘር የተወለደው ራስ ራሱን በመስቀል ስለቀጠቀጠ ዛሬም አይምሯቸው የተሰወረባቸው መጽሐፍ ቅዱስ የተከደነባቸው ኢየሱስ ብላ ስሙን ለሰጠቻቸው የእሷ ጠላት ሲሆኑ ያሳዝናል። ይህ የሰይጣን ተባባሪ መሆን ነውና። ልቦናቸውን ፈጣሪ ይመልስላቸው።